እሺ ቤተሰብ እንግዲህ የዛሬ ትምህርታችን ክፍል ሶስት ነው የሚሆነው፣ አማርኛ። እሺ ክፍል ሶስት ነን ማለት ዛሬ ሃመር ኋን ነው የምንመለከተው ማለት ነው። በመጀመሪያ ክላሳችን ስለ ሀ አይተናል፣ ዛሬ ማለት ትላንትና ስለ ለ አይተናል። ዛሬ ደግሞ ሃመር ኋን እናያለን ማለት ነው። እንደተለመደው ሃመር ኋን እንግዲህ ሀ

ስለዚህ ዛሬ እንደተለመደው ከዚህ ከግራ ወደ ቀኝና ከቀኝ ወደ ግራ እናነባቸዋለን። ከመሀል ደግሞ አንዳንድ ፊደላቶችን እንዘላለን። ከዚያ ደግሞ ቃላቶችን መስርተን እናንተ ምንም ካስነበብኳቸው በኋላ እንጨርሳለን ማለት ነው። እንግዲህ ልክ እንደ ሀሌታው ሀ፣ እንደ መጀመሪያዋ ሀ፣ ይችም ሀ ትባላለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንላታለን ማለት ነው። ኦኬ፣ ከዛ ወደዚህ እናነብ። ሆ ሀ ሄ ሀ ቺ ሁ ሀ እንላለን ማለት ነው። ኦኬ፣ እንግዲህ ይህን ካልን አንዳንዴ እዚች ላይ የችኛዋ ና ች፣ እነዚህ ሁለቶች ግራ እንዳያገቧችሁ እግሯ በዚህ በኩል ለዚች በቀኝ በኩል ያሉ እግሮቿ ናቸው የሚያጥሩት በዚህ በኩል ደግሞ በግራ በኩል ያሉ እግሮቿ ያጥራሉ ማለት ነው። ስለዚህ እቺ አራተኛዋ ነች። እቺ ደግሞ የመጨረሻው ደግሞ ሰባተኛዋ ነች ማለት ነው። ኦኬ እንግዲህ ሌላኛው መንገድ ምንድነው? ከመሀል እየዘለልን መጻፍ ማለት ነው። የመጀመሪያዋን እንዝለላትና ሁለተኛዋን እንጽፋለን። እቺን እንዘለና እቺን እንጽፋለን። እቺን እንዘለና እቺን እንጽፋለን። እችን እንዘላለን ማለት ነው። ስለዚህ ማን ማን እናነባለን ማለት ነው። አሁን ተራውን እያነበብ ምንቸገር ከሆነ ሸምድለናቸው እንደዚህ ዘለን ደግሞ ማንበብ ማለት ነው። ሁ ሀ ህ ከዛ እዚህ ላይ የተዘለሉትን ድጋሜ እዚህ ላይ እንጽፋለን። ለምሳሌ ይቺ ተዘላ ነበረ እዛ እቺን እንዘላለን። እቺን ድጋሜ እንጽፋለን። እቺን እንዘላለን። ይችን ድጋሜ እንጽፋለን። ይችን እንዘላለን። ይችን ድጋሜ እንጽፋለን ማለት ነው። ስለዚህ በዚህ መንገድ ሀ ሂ ሄ ሆ ከመሃል እየዘለን መጻፍ ናቸው ማለት ነው። እነዚህን እንግዲህ ደጋግማችሁ በራሳችሁ ደብተራችሁ ላይ መለማመድ ይኖርባችኋል ማለት ነው። እንግዲህ ብዙ ተማሪ የሚከብደው ለምን መሰላችሁ? የሚከብደው ያው ሸምድዶ ብቻ ስለሚይዛቸው መጽሐፍ ስለማይለማመድ ነው። እና በጣም ቁልፍ ልንገራችሁ፣ በጣም ብዙ ተማሪዎችን ያስተማርኩበትን እዚህ ዩቲዩብ ላይም ሆነ በውስጥ መስመር ቴሌግራም ላይ ዋትሳፕ ላይ እና ኢሞ ላይ የምናስጠናቸው ልጆች አሉ፣ በቪዲዮም ሆነ በቮይስ ኮል ማለት ነው። እሱ ላይ ያሉ ልጆች እንዴት ነው የምናስጠናቸው? በቃ መጀመሪያ ወደዚህ ያነባሉ፣ ከዛ ወደዚህ ያነባሉ፣ ከዛ ደግሞ እንደዚህ እየዘለሉ ያነባሉ፣ ይጽፋሉ፣ የቤት ስራ ይሰጣሉ። እንደዚህ እንደዚህ እያረጉ በሚለማመዱበት ለማመዱበት ጊዜ በአጭር ጊዜ ይረዱታል መጻፍና ማንበብ በቃ በሁለት ሳምንት በሶስት ሳምንት በደንብ ይሞክራሉ ማለት ነው። ከዛ በቃ እስከ ሁለት ወር ባለው ጥርት አድርገው ማንኛውንም ቃል መጻፍና ማንበብ መረዳት ይችላሉ ማለት ነው። እና ይህም የሚሆነው እየጻፋችሁም እያነበባችሁም ሁሉም የሰውነት አካል ክፍላችሁ ሲሰራ ነው። ስታነቡ፣ ስትጽፉ፣ ስትሞክሩ ማለት ነው ደጋግማችሁ። ስለዚህ በዚህ መንገድ ከሞከራችሁ በጣም በቀላሉ ውጤታማ መሆን ትችላላችሁ፣ የሚታይ ለውጥ በአጭር ጊዜ ማምጣት ትችላላችሁ ማለት ነው። ኦኬ አሁን የሚሆነው ቃላት መመስረት ይሆናል ማለት ነው። እንግዲህ ቃላት ለመመስረት እዚች ጋር ትንሽ ልዝጋት ኦኬ

ሐሰት ማለት ይቻላል። አሁን ሐብት ይላል ይችን አጥፍቼ እዚህ ላይ እንደዚ ብጨምርባት ደግሞ ሐሰት ትሆናለች ማለት ነው፣ ሐሰት ትሆናለች። ኦኬ እንግዲህ እንዳይበዛባችሁ ትንሽ ትንሽ ነው የምሰጣችሁ። ኦኬ በሃ እነዚህን ካያችሁ ሐመር፣ ሐገር፣ ሐሰት የሚሉትን ከመሰረታችሁ በሁ ደግሞ ሁለት ልበል ሁለት ሁለት ሁሉም ሁሉ ሁሉም ሁሉ ከዛ ሁሉ ማለት ይቻላል፣ ብቻውን ማለት ነው። ሁሉ ሁሉ ማለት ይቻላል። ስለዚህ እነዚህን ሁሉ ሁሉም ሁለት የሚሉ ቃሎችን መመስራት እንችላለን ማለት ነው። በማን በሁ ማለት ነው። ሌላኛው በሂ ነው ደግሞ በሂ ደግሞ ሂ እንላለን ሂ ሳ ብ ሂ ሳ ብ ሂ ሳ ብ ሂ ሳ ብ ከዛ ሂ ደ ት ሂ ደ ት ሂ ደ ት ሂ ደ ት ከዛ ኦኬ እንግዲህ ሂ ሳ ብ ማለት ትችላለን ሂደት ማለት ቺ ያለው ሶስተኛ ቃላት አልመጣለኝም። ስለዚህ እናንተ እንደ ቤት ስራ እዚህ ላይ መሙላት ትችላላችሁ ማለት ነው። ስለዚህ እኔ አሁን ለጊዜው በአእምሮ አልመጣለኝም ማለት ነው። ኦኬ ሌላኛው በማን ነው? በሂደት በሃ ነው የምናየው። ሀ በሚለው እነዚህን መሞከር ትችላላችሁ። ሀመር፣ ሀገር፣ ሀሰት የሚለውን መሞከር ትችላላችሁ። ሀ መ ር ሀገር ይህኛውን ማለት ነው። እቺን አጫጭር ነው የሚሆኑ በዚህ በኩል ሀገር፣ ሀሰት፣ ሀሰት፣ ሀሰት ማለት ትችላላችሁ ማለት ነው። ቀጥታ ምክንያቱም ሁለቱ እነዚህ ሶስቱም ተመሳሳይ ለሆኑ እዚህም ጋር ተመሳሳይ መጠቀም ትችላላችሁ። ምክንያቱም ይሄና ይሄ ተመሳሳይ ፊደል ስለሆነ ማለት ነው። ሌላኛው በሄ ነው መመስረት ያለባችሁ። ሄ በሚለው ደግሞ ለምሳሌ ይሄን ላጥፋው። አይደለም ሄደ ማለት ትችላላችሁ። ሄደ ሄደ ሄ ደ ሄደ ሄዱ ሄዱ ሄደች ሄደች፣ ሄደ፣ ሄዱ፣ ሄደች ማለት ትችላላችሁ፣ ማለት ነው። ሌላኛው በህ ነው አደለ። በህ ለመመስረት ደግሞ አዎ፣ ህፃን፣ ህፃን፣ ህፃን፣ ህፃን፣ ህይወት፣ ህይ ህይወት፣ ህይወት ከዛ ህንድ ማለት ትችላላችሁ። ህንድ ህንድ ህንድ ማለት ትችላላችሁ። ሌላኛው በሆ ነው። ሆ በሚለው ደግሞ እሺ ሆ ሆታ ማለት ትችላላችሁ። ሆታ እሺ ሆዳም ሆ ዳ ም ሆዳም። ከዛ ሆድ ማለት እራሱ ትችላላችሁ ሆ ድ ሆ ድ ማለት ትችላላችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ መሞከር ይኖርባችኋል ማለት ነው። ስለዚህ እያንዳንዱ እዚህ ላይ የምታዩቸውን ቃሎች ለእነዚህ ብቻ አይደለም ከአሁን በፊት ያለፍናቸውንም እኔ ከምሰራቸው በተጨማሪ ጊዜ ወስዳችሁ እየጻፋችሁ ብትለማመዱ በአጭር ጊዜ ውጤታማ መሆን ትችላላችሁ ማለት ነው። ከዚህ በተጨማሪ ግን እኛ ጋር ደግሞ እየተጋገዝን ማጥናት ከፈለጋችሁ በአጭር ጊዜ በአሰባችሁት ጊዜ ውጤታማ መሆን ትችላላችሁ ማለት ነው። የዛሬ ትምህርታችን ይመስላል። በነገ ቪዲዮችን ደግሞ መን እንደዚሁ በመፊደል እየመሰረትን እንገናኛለን። ከዛም እስከ ፐ ያሉትን በዚህ መንገድ እንቀጥላለን። ሁሉንም እኔ ጋር መጨረስ ከቻላችሁ አማርኛ መጻፍና ማንበብ በሰላሳ ቀን ብቻ ውጤታማ የምትሆኑበት ጊዜ ይኖራል ማለት ነው። እስከዚህ ሰዓት ስለተከታተላችሁ ከልብ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።